ከዛሬ ቀን ጀምሮ ቢያደርጉት ብዬ የምመኘው ነገር ሁሉም በተናጠል ሳይነጋገር እስክንድር ከዘመነ ጋር ሳይደዋወል ምሬ ከአንድ ማባል ጋር ሳይደዋወል ከመከታው ጋር ሳይነጋገር በድርጅት ደረጃ ዛሬ የሆኑ የትኛውም የፋኖ አደረጃጀት አባል ቢያስቀይመን ቢሰድበን ቢያወግዘን ወንድም ወንድሙን እህት እህቷን እንዳትገል ቃል እንገባለን ማለት አለባቸው። እኔ በእስክንድር ላይ ላልተኩስ፣ እስክንድር በዘመነ ላይ ላይተኩስ፣ ዘመነ ላይተኩስ በተናጠር በድርጅት ደረጃ ላይ መማበል ማንቻለ በቃ ቃል መግባት አለባቸው። ይሄ ለሰራዊታቸው ሁሉ መንገድ አለባቸው፣ የድርጅታቸው ፖሊሲ ይሆናል። በምንም ሁኔታ ውስጥ ኢንጂነር ደሳ ላይ መከታውና የመከታው ልጆች እንደማያወጋ ቃል መግባትና ለልጅ ድርጅቱ ማስተላለፍ አለበት። መከታውን በተመሳሳይ መልኩ፣ ምሬን በተመሳሳይ መልኩ፣ ሁሉም የድርጅት መሪዎች ይሄንን ካረጉ የጎንዮሽ ቶክስ የሚባል ነገር አይኖርም። ማለት የሚጠፋ ዝም ብሎ ከላይ በታች በሚደረግ ውጊያ ከመከላከያ ጋር ከምናምን ጋር ሰው ሕይወት ሊያልፍ ይችላል፣ ግን በጎንዮሽ ሁኔታ ግን ጎንዮሽ ውጊያ ነፍስ እንዳይጠፋ ሁሉም ሳይነጋገሩ ለድርጅቶቻቸው ይህን መልክ ማስተላለፍ አለባቸው። ታ ፈርስት ፕሪኮንዲሽን የመጀመሪያው ቅድመ ሁኔታ ነው ብዬ ማሰቡ ይሄን መደረግም ያለበት በምንም ሁኔታ ውስጥ አንዱ ይሄ ነው። ይሄን ከማንም ሳይጠብቁ ከሽማግሌ ከምን ከምን ሳይጠብቁ ሁሉም ዲክሌር ቢያደርጉት ጥሩ አትሊስት የመጀመሪያ አሁን ደም ፈሷ ላይ ነው፣ ግን ወደ ጥቁር ደም እንዳይገባ ወደ በቀል ነገር እንዳይገባ መደረግ መቻል አለበት። በቃ እንማርበት። በተሰዉ ታጋዮች በተሰዋው የአማራ ህዝብ ስም ባለቀው የንጹሐን ደም ስም ባለቁ ህጻናት ትምህርት ከትምህርት ቦታቸው ቅድሞ እንድማገኝ እንዳልከው በእነሱ ስም እኛ የፈለገ የፖለቲካ ልዩነት ቢኖር የፈለገ ብንሰዳደር ብንቆሳሰር ከቃላት ባለፈ ሁኔታ መሳሪያ ላለመሳብ ቃታ ላለመሳብ ቃል መግባት አለብን ብለው ዲክሌር ማድረግ አለባቸው። ታት የመጀመሪያው ቅድመ ሁኔታ እሱ ነው ብዬ ነው ማስበው። ሁለተኛ፣ ሺህ ጊዜ ቢወጋገዙ ሺህ ጊዜ ልዩነት ቢኖራቸው መግለጫ ከማውጣት መቆጠብ መቻል አለባቸው፣ አንዱ ሌላውን ለማውገዝ። እሱንም እንደዚሁ ዲክሌር ማድረግ አለባቸው። ምክንያቱም ብልጽግና ካፒታላይዝ የሚያደርገው የሚጠቀምበት ይሄንን መግለጫ ነው፣ ልዩነታቸውን የሚያሰፋውን በእንዲህ አይነቱን ነገር በመጠቀም ነው። በአቅሙ አደለም፣ በስለላ ችሎታ ምናምን አደለም፣ እንዲህ አይነት ፕሮፓጋንዳዎችን በመንዛት ከነሱ ልዩነቶችን ያመጣና ዛሬ እስክንድር እንዲህ አለ፣ ዛሬ ዘመነ እንዲህ አለ፣ ዛሬም መከታው እንዲህ አለ ዛሬ ምናምን የተባለን ስለሚወራ መግለጫ ከማውጣት መቆጠብ አለባቸው። ሶስተኛ፣ ካሉ ዋልታ ወሬ መቆጠብ አለባቸው። እነሱ ብቻ ሳይሆኑ የነሱ ደጋፊዎች በማህበራዊ ሚዲያም፣ በዩትዩብ ወይም በተለያዩ ቴሌቪዥን ጣቢያ የሚነሱ ብዙ ብዙ የሚነዙ ብዙ አሉ፣ ዋልታዎች አሉ። እነዚህ አሉ ዋልታዎች አልተጣሩም፣ አንዳንዱ አይጠራም፣ ብቻ ዝም ብሎ ተነስቶ የሆነች ነገር ከተለቀቀለት አንዳንዱ የሚለቀቀው ከብልጽግና ሊሆን ይችላል። አንዳንዱ ከፋኖ ሊሆን ይችላል። አንዳንዱ ሰው ለዜና ሽፋን ብሎ በራሱ ፈጥሮ ገና ለገና ወይም በህልሙ ያየውን ነገር ዜና አድርጎ ማህበራዊ ሚዲያ ሊለቀው ይችላል። ብዙ ነገሮች እኮ ደርሶብናሉ። እንደማገኝ እኔ ኮ ፋሲሌን ያለ ሞተ ተብሎ ኮ ዩቲዩብ ላይ ተለቆ አይቼ ሰው ኮ ደንግጦ የዛሬ ስንት ወር ደንግጦ ኮ ስንት ሰው ደውሎልኛል። እኔንም ባለቤቴንም አጨናንቀዋል። እንዲህ አይነት ዜናዎች ብሬኪንግ ተብሎ ይቀርቡልሃል። ምንም እኮ ችግር የለውም። ዘመነ ሞተ ተብሎ ኮ ብሬኪንግ ኒውስ ሲለቀቅ ነበር እስክንድር እንዲሆነ ተብሎ ሲለቀቅ ነበር። በጣም ብዙ አሉባልታዎች ይለቀቃሉ በየጊዜ። ስለዚህ ላሉባልታዎች ወይ ላሉባልታ ወይ ላለመንበርከክ እያንዳንዱ ሰው በተለይ ፋኖ ድርጅቶች ሪያክት ከማድረጋ፣ ምላሽ ከመስጠታቸው በፊት የሚባለው ነገር ትክክል ነው ወይስ አይደለም ብለው ለማጣራት አንዲት እርምጃ መሄድ አለባቸው። ሁለት ደቂቃ፣ ሶስት ደቂቃ ቆም ብለው ቶሎ ከመፍጠን እንካትም። ይሄ ነገር ያ አሉባልታው እያደገ ወደ መግለጫ ይሄዳል። መግለጫው እያደገ ወደ ግድያ ይሄዳል። ያን ማስቆም አለባቸው። ደጋፊዎቻቸውን በውጭ ያሉትን ይሄ ዝም ብለው ዩቲዩበሩ ለዜና ለምናምን ባ ነው ለዚህ ለሽያጭ የሚለውን ነገር አለም ሪል የሚደግፏቸው ከልብ የሚደግፏቸው ሰዎች በተመሳሳይ መልኩ መንገድ አለባቸው። ኖ ይሄ ነገር መቆም አለበት። ታትስ ቬሪ ኢምፖርታንት ገብቷል። ይሄን ካደረጉ አትሊስት ሌላው ቀስ ብሎ የሚመጣ ነገር ነው። እነዚህን ሶስት ነገሮች ካደረጉ አሁን እያያለው ውጥረት እየቀነሰ ሊመጣ ይችላል። በሂደት ደግሞ ይሄ ለተሻለ ስራ መነሻ ግብዓት ሆኖ ሊያገለግል ይችላል። እና እኔ እንደው የድርጅት መሪዎች ይህን ፕሮግራም የሚሰሙ ከሆነ ቢያንስ እነዚህን ሶስት ነገሮች በፍጥነት ተግባራዊ ቢያደረጉት ከዛ በኋላ ያለውን ከዛ በኋላ ደግሞ እንነጋገርበታል። እንዴት ይሆናል፣ ምን ይሆናል፣ የሚመለከታቸው ሰዎች ፈልጎ በዛ ደረጃ ችግሩን ለመፍታት መሞከር ይገባል። ላለ ወንድማገኝ። በመላው ዓለም የሚገኙ የክርስትና እምነት ተከታዮች ዛሬ የስቅለትን በዓል አክብረው ዋሉ። በዓሉ ቫቲካን ውስጥ በርዕሰ ሊቃነ ጳጳሳቱ ሕመም፣ ኢየሩሳሌም ውስጥ በጦርነት መሀል ግን የግሪጎሪያኑና የዩልየስ የቀን አቆጣጠርን በሚከተለው ዓለም ሁሉ አንድ ቀን እየተከበረ ነው። የእስራኤል ጦር ጋዛ ሰርጥ የዩናይትድ ስቴትስ ጦር ደግሞ የመኑስ በርካታ ሰዎችን ገደሉ። እስራኤል ታጋቾች እንዲለቀቁ ያቀረበችውን ጥያቄ ሐማስ ውድቅ አደረገው። የእስራኤል ጦር ሊባኖስ ውስጥ አንድ የህዝቡላህ አባል ያለውን ግለሰብ መግደሉንም አስታውቋል። የዩክሬንና የሩሲያን ጦርነት በድርድር ለማስቆም ዩናይትድ ስቴትስ የምታደርገው ጥረት በአጭር ጊዜ ውጤት ካላመጣም ጥረቱን ልታቆም እንደምትችል የሀገሪቱ ውጭ ጉዳይ ሚኒስትር አስታወቁም። የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ ከመመረጣቸው በፊት በአንድ ቀን ጦርነቱን ለማስቆም የዛቱት እስካሁን ድረስ በሶስተኛ ወሩም የስምምነት ፍንጭ አልታየበትም። ዜናው በዝርዝርም ኢትዮጵያውያንን ጨምሮ በመላው ዓለም የሚገኙ የክርስትና እምነት ተከታዮች ዛሬ የስቅለት በዓልን አክብረው ውለዋል። ዘንድሮ የግሪጎሪያኑም የዩልየስንም የቀን ቀመር የሚከተለው የክርስትና እምነት ተከታይ በዓሉን የሚያከብረው አንድ ቀን ነው። የሮማ ካቶሊካዊት ርዕሰ ሊቃነ ጳጳሳት ፍራንሲስ በንሞንያ በሽታ በጠና ታመው በመክረማቸው በየዓመቱ እንደሚያደርጉት ትናንት ማታ የምንዱባንን እግር ማጠብ አልቻሉም። ይሁንና ሮም በሚገኘው የሬጊና ኮሊ ወህኒ ቤት ተገኝተው እስረኞችን አነጋግረዋል ጸልየውላቸዋልም። ግጭት፣ ደም መፋሰስ፣ ጦርነትና እመቃ ባልተለየው ምዕራባዊ ኢየሩሳሌም ውስጥም በዓሉ እንደ ነገሩ ተከብሮ ውሏል። ኢየሩሳሌምና ከሌላ አካባቢ የተጓዙ የክርስትና እምነት ተከታዮች ኢየሱስ ክርስቶስ መስቀያውን ተሸክሞ እንደተጓዘበት በሚታመነው ቪያ ዶሎርስ መንገድ መስቀል ተሸክመው እየዘመሩ በዓሉን በጉዞ አክብረውታል። ጦርነት እየተደረገ እንኳን እዚህ የተቀደሰ ምድር መገኘት ልዩ ደስታ ይሰጣል። የመጣሁበት ዋና ዓላማ የተቀደሱ ስፍራዎችን ለማየት ነው። በኢየሩሳሌም የላቲን ፓትርያርክ እዚህ ቅዱስ ምድር ለሚገኙ ክርስቲያኖች ድጋፋቸውን ለማሳየት ወደዚህ እንዲመጡ ባለፈው ዓመት ጥሪ አድርገዋል። ጦርነት ቢኖርም ወደዚህ የመጣሁት ለዚህ ነው። መልካም በዓል። ከኢየሩሳሌም በስተደቡብ ምዕራብ 78 ኪሎ ሜትር ርቀት ላይ የምትገኘው ጋዛ ሰርጥ ግን ዛሬም እንደ መክረሚያው በእስራኤል ጦር ድብደባ ስትነፍር ነው ያረፈደችው። የእስራኤል ጦር ዛሬ እስከ ማርፈጃው ድረስ በከፈተው የአየር ጥቃት በትንሹ 17 ፍልስጤማውያንን ገድሏል። የሆስፒታል ምንጮች እንዳስታወቁ ጀበሊያ ውስጥ 10 ሃን ዩኑስ ውስጥ ደግሞ ሰባት ፍልስጤማውያን ተገለዋል። በተመሳሳይ ዜና እስራኤል ደቡባዊ ሊባኖስ ውስጥ አንድ የህዝቡላህ አባል ያለችውን መግደሏን አስታውቃለች። እስራኤል በጋዛ ሰርጥ ላይ የምታደርሰውን ድብደባ እንድታቆምና የእርዳታ እህልና ቁሳቁስ እንዳይገባ የጣለችውን እገዳ እንድታነሳ የሚቀርበውን ጥያቄ እስካሁን አልተቀበለችውም። ሐማስ በአንጻሩ አምና መስከረም ያገታቸውን የእስራኤልና የወዳጆቿን ሀገራት ዜጎች እንዲለቅ እስራኤል ያቀረበችውን ጥያቄ ውድቅ አድርጎታል። እስራኤል ተኩስ ለማቆም የምትደራደረው ሐማስ ታጋቾቹን ከለቀቀ ብቻ እንደሆነ አስታውቃ ነበረ። እስራኤልና ተባባሪዎቿ በአሸባሪነት የሚወነጅሉት የፍልስጤሙ ደፈጣ ተዋጊ ቡድን ሐማስ መስከረም 26 2016 ደቡባዊ እስራኤልን ወሮ 1200 የእስራኤልና የሌሎች ሀገራት ዜጎችን ገሏል። ካገታቸው 250 ያክል ሰዎች መካከል 59ኙ እስካሁንም አልተለቀቁም። በሕይወት ይኖራሉ ተብለው የሚገመቱት ግን 24ቱ ብቻ ናቸው። የፍልስጤም ባለሥልጣናት እንዳስታወቁት የሐማስን ጥቃት ለመበቀል እስራኤል ጋዛ ሰርጥ ላይ በከፈተችው ጥቃት በትንሽ ግምት 51 ሺህ ፍልስጤማውያንን ገላለች፣ በመቶ ሺህ የሚቆጠሩ አቁስላለች፣ አብዛኛውን የጋዛ ከተማና መንደር ከሰው መኖሪያነት ወደ ፍርስራሽ መከመሪያነት ለውጠዋለችም። የዩናይትድ ስቴትስ ጦር በየመን የነዳጅ ማከማቻ እና ማስተላለፊያ ወደብ ላይ ትናንት ማታ በከፈተው ጥቃት በትንሹ ሰባ አንድ ሰዎችን ገደለ፣ ሌሎች አንድ መቶ ሰባ አንድ አቆሰለ። አብዛኛ የመንን የሚገዛው የሆቲ ቡድን እንዳስታወቀው የአሜሪካ ጦር ራስ ዒሳ የተባለውን የነዳጅ ወደብ በከፊል አውድሞታል። ሆዴዳህ ግዛት የሚገኘው ወደብ የየመን ነዳጅ ዘይት የሚከማችና ወደ ውጭ የሚላክበት ማዕከል ነው። እስራኤል በፍልስጤኖች ላይ የምትፈጽመውን ግድያና ግፍ በመቃወም የየመን ሁቲዎች እስራኤልን እና ከእና ወደ እስራኤል የሚጓዙ መርከቦችን ማጥቃታቸውን ለመበቀል ዩናይትድ ስቴትስ በየመን ላይ የከፈተችው ድብደባ ካለፈው መጋቢት አጋማሽ ወዲህ ተጠናክሯል። ይሁንና የአሜሪካው ዜና አገልግሎት አሶሲየትድ ፕሬስ እንደዘገበው የአሜሪካ ማዕከላዊ እዝም ሆነ ሁቲዎች ዝርዝርና ትክክለኛ መረጃ ስለማይሰጡት በየጊዜው የሚደርሰውን ጉዳት መጠን በትክክል ማወቅና መዘገብ አልቻለም። ሁቲዎች ዛሬም አሜሪካና እስራኤልን ለመበቀል እየዛቱ ነው። ይህ ዶቼ ቨለ ነው። ሰሜናዊ ቤኒን ውስጥ እስላማዊ ደፍጣ ተዋጊዎች ናቸው የተባሉ ታጣቂዎች በከፈቱት ጥቃት ስምንት ወታደሮች ገደሉ። የቤኒን ጦር ኃይል አዛዦች እንዳስታወቁ ታጣቂዎቹ ቤኒንን ከኒጀር ጋር በሚያዋስነው ሚራዶር ግዛት የሚገኙ ሁለት የጦር ሰፈሮችን አጥቅተዋል። በጥቃቱ ከተገደሉት ስምንት ወታደሮች በተጨማሪ ሌሎች አስራ ሶስት ወታደሮች አቁስለዋልም። ትንሽቱ ምዕራብ አፍሪካዊት ሀገር ቤኒን እንደ ግሪጎሪያኑ አቆጣጠር ከ2022 ጀምሮ ሚራዶር በተባለው ግዛቷና አካባቢው ሸምቀዋል የሚባሉ ተዋጊዎችን የሚወጋ 8000 ወታደር አስፍራለች። የሩሲያና የዩክሬንን ጦርነት በድርድር ለማስቆም ዩናይትድ ስቴትስ የምታደርገው ጥረት እየተደነቃቀፈ ነው። የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ በምረጡኝ ዘመቻቸው ወቅት ጦርነቱን በአንድ ቀን እንደሚያስቆሙት ሲዝቱ ነበረ። ይሁንና ፕሬዚደንቱ ስልጣን ከያዙበት ጊዜ ጀምሮ መስተዳደራቸው ተፋላሚዎችንና ደጋፊዎችን ለማሳመን እስካሁን ያደረገው ሙከራ ለውጤት የበቃ አይመስልም። ትናንት ፓሪስ ፈረንሳይ ውስጥ ከዩክሬንና ዩክሬንን ከሚደግፉት ከአውሮጳ መንግስታት ባለስልጣናት ጋር የተነጋገሩት የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንዳሉት በዕለታት ውስጥ ውጤት ካልታየ ፕሬዝደንቱ ጥረታቸውን በቃኝ ማለታቸው አይቀርም። ፕሬዚዳንቱ በመንግስታቸው ከፍተኛ ደረጃ ይህን ጦርነት ለማስቆም ባለፉት 87 ቀናት በተደጋጋሚ ሲጥሩ ቆይተዋል። ትናንት እዚህ የመጣ ነውም ጦርነቱን ለማስቆም በሚረዱ ዝርዝር ጉዳዮች ላይ ለመነጋገር ነበር። የማውራው ጦርነቱን መቆም አለመቆሙን በሳምንታት ሳይሆን በዕለታት ውስጥ ለመወሰን ነው። ጦርነቱ የሚቆም ከሆነ ዘላቂና ፍትሐዊ በሆነ መንገድ የሚቆምበት ሁኔታ ለማመቻቸት የምንችለውን ሁሉ እናደርጋለን። ይህ ካልሆነ ካልተግባባን ግን ፕሬዚዳንቱ አይ ከእንግዲህ በቃኝ የሚሉበት ደረጃ ላይ ይደርሳሉ ብዬ አስባለሁ። ትራምፕ ስልጣን ከያዙ ሶስት ወር ሊሞላቸው ሶስት ቀን ነው የቀራቸው በአንድ ቀን እንደሚያስቆሙት የፎከሩበት የዩክሬን ሩሲያ ጦርነት ግን አሁንም እንደቀጠለ ነው። የአሜሪካ ውጭ ጉዳይ ሚኒስትር ጦርነቱ ስለሚቆምበት ሁኔታ ከአውሮፓና ከዩክሬን ባለስልጣናት ጋር ፓሪስ ውስጥ ሲነጋገሩ ትናንት የዩክሬኑ ፕሬዝደንት ቮልዲሚር ዜሌንስኪ ደም አፍሳሽ ባሏቸው በሩሲያው ፕሬዝደንት ላይ ጫና እንዲደረግ በድጋሚ ጠይቀዋል። ሩሲያ በበኩሏ የዩክሬን የኃይል ተቋማትን ላለመደብደብ ለአንድ ወር ያወጀችው ተኩስ አቁም ዛሬ ማብቃቱን አስታውቃለች። የሩሲያው ፕሬዝደንት የቭላዲሚር ፑቲን ቃል አቀባይ ድሚትሪ ፔሽኮቭ እንዳሉት ተኩስ እንዲቆም ፕሬዝደንቱ ያዘዙት የአንድ ወር ጊዜም ዛሬ ያበቃል ገደቡ አልተራዘመምም። ይሁንና አጠቃላይ ጦርነቱን ለማቆም ሩሲያ ለድርድር አሁንም ዝግጁ መሆኗን ፔሽኮቭ አክለው አስታውቀዋል። በሌላ ዜና ዩክሬንና ሩሲያ ዛሬ በጦር ግንባር የሞቱ ወታደሮች አስከሬን ልውውጥ አድርገዋል። የዩክሬን ባለስልጣናት እንዳስታወቁት ዛሬ በተደረገው ልውውጥ ዘጠኝ መቶ ዘጠኝ የዩክሬን ወታደሮች አስከሬንን ከሩሲያ ተረክበዋል። የሩሲያ መንግስት ከዩክሬን የሚረከበውን የምርኮኛ ወታደር ወይም አስከሬንን ቁጥር በይፋ አያስታውቅም። የሩሲያ መገናኛ ዘዴዎች ጉዳዩን በቅርቡ ያውቃሉ ያሏቸውን አንድ የሀገሪቱን ምክር ቤት እንደራሴ ጠቅሰው እንደዘገቡት ግን ሩሲያም የአርባ አንድ ወታደሮቿን አስከሬን ዛሬ ከዩክሬን ተረክባለች። ሩሲያ ዩክሬንን ከወረረችበት እንደ ግሪጎሪያኑ አቆጣጠር ከካቲት 2022 እስከ የካቲት 2025 ድረስ በተደረገው ውጊያ 46 ሺህ የዩክሬን ወታደሮች መገደላቸውን የሀገሪቱ ፕሬዚደንት ቮልዶሚየር ዜሌንስኪ በቅርቡ አስታውቀው ነበረ። የዩክሬንና የምዕራባውያን መንግስታትና መገናኛ ዘዴዎች እንደሚሉት ዩክሬን ውስጥ የተገደሉት የሩሲያ ወታደሮች ቁጥር ቤተ ክርስቲያን እምነት ተከታዮች ዘንድ የሚከበረው የስቅለት በዓል ዛሬ ተከብሮ ውሏል። እንግዲህ በሰሞነ ሕማማት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የምትጠቀምባቸው ያሬዳዊ የዜማ ስልቶች በተለየ መልኩ አገልግሎት ይከወንባቸዋል። በሕማማት ሰሞንም የኢየሱስ ክርስቶስን መከራና ሞት በማሰብ እለታቱን ያሳልፋሉ። እነኚህ የቅዱስ ያሬድ ዜማዎችም ምዕመናኑ የክርስቶስን ሕማም እንዲያስቡ የሚያደርጉ ናቸው። ኢሳያስ ገላው ከደሴ ተከታዩን ዘገባ አጠናክሮ ልኮልናል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የአብይ ጾም የመጨረሻ ሳምንት ሰሞነ ህማማት ይሰኛል። በዚህ የኢየሱስ ክርስቶስ የህማሙ ነገር በሚነገርበት ሳምንት ውስጥም የቅዱስ ያሬድ ዝማሬዎች በተለየ መልኩ ለአገልግሎት ይውላሉ። ሶስቱ የዜማ ርዕስቶች ግዕዝ፣ እዝልና ራራይ የስርዓት መፈጸሚያ መሆናቸውን በርዕሰ አድባራት ደሴ ደብረ መድኃኒት መድሃን ያለም ቤተክርስቲያን የዝማሬ መዋሲት መምህር የሆኑት ሊቀመዘምራን አክሊሉ ሀረጎወይን ይናገራሉ። ግዕዝ የአብ ነው ርቱ ነው ርቱሎቱን አያክቶ ተብሎ ግዕዝ በአብኑ ቀጥተኛ ተብሎ የሚተረጎምበት እዝል ጽኑ ነው ይላል። እዝል ጽኑ መሆኑ የሚታይበት ምድው ጽኑ መከራን ተቀብሎ ሰው ልጅ በመከራ ያዳነበት ስለሆነ ነው። አራራይ ጥዑም ነው ይለዋል። እንደው የሚጥም ስሜትን እንደው ቀስ ብሎ እንደው ውስጣዊ ስሜትን የሚያሳይበት ዜማ ነው። መንፈስ ቅዱስ ነው። የመንፈስ ቅዱስ ነው። በሰሞነ ሕማማት በመጀመሪያዎቹ ሶስት ቀናት ከሰኞ እስከ ረቡዕ ያሉት ጊዜያቶች የግዕዝ ዜማ አገልግሎት ላይ ይውልባቸዋል። ከሰኞ እስከ ረቡዕ ግዕዝ ነው የሚባለው፣ ግዕዝ ዜማ ነው የሚባለው። ርቱ ብለን አልቀድም፣ ግዕዝ ነው የሚባለው።